ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት አማራ ክልልን ሲረግጡ ዘኢኮኖሚስት ጉድ ያስባለ መረጃ ይዞ ወጥቷል። የፋኖ ኃይሎች ማዕከላዊ መንግስቱን ለመውጋት ከኦሮሞ ነጻነት ሰራዊት ህውሓትና ሻቢያ ጋር ጥብቅ ወታደራዊ ውይይት ማድረጋቸውን ዘግቧል። እነዚህ ኃይሎች በትብብር የተቀናጀ ጥቃት ለመክፈት በከፍተኛ መሪዎቻቸው በኩል መክረዋል የተባለ ሲሆን ጉዳዩ አራት ኪሎ የፈራው ደረሰው እያስባለ ሆኗል። ታደምጡታላችሁ። ፕሬዚዳንት ኢሳያስን የሚጠብቅ ትልቅ አዲስ ኃይል ተሰማራ። ይህ ኃይል በትናንትናው ዕለት በአስመራ ቤተ መንግስት ተመርቋል። ኢሳያስ ይፋ ያደረጉት ይህ ኃይል በቁጥር ጥቂት መሆኑን ተከትሎም በኤርትራውያን ዘንድ መሳለቂያ ሆኗል ሲል ቢቢሲ በፊት ገጹ አስነብቧል። እንመለስበታለን። ጌታቸው ያጋሩት አዲስ ሚስጥር እያነጋገረ ነው። ሚስጥሩ በዋናነት የትግራይ የጦር መሪዎች ላይ ያነጣጠረ ነው። የህወሓት የጦር መኮንኖች በክልሉ ያለውን ወርቅ እስከ ቻይና ድረስ በመሸጥ አደገኛ መሳሪያዎችን እየገዙ መሆኑ ታውቋል። ነገርየው አራት ኪሎን ያስደነገጠ ሆኗል። በዝርዝር እናስደምጣችኋለን። በሱዳን የተፈጸመውን የጅምላ ግድያ በተመለከተም ምርመራ እንዲካሄድ ተወሰነ። በጉዳዩ ላይ የተባበሩት መንግስታት የሰብዓዊ መብቶች ምክር ቤት አስቸኳይ ውሳኔ አሳልፈዋል። ትሰሙታላችሁም አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁ ትቆዩ ዘንድ ግብዣችን ነው። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት አማራ ክልልን ሲረግጡ ዘኢኮኖሚስት ጎዲ አስባለ መረጃ ይዞ ወጥቷል። ፋኖ ኃይሎች ማዕከላዊ መንግስቱን ለመውጋት ከኦሮሞ ነጻነት ሰራዊት ህውሓትና ሻቢያ ጋር ጥብቅ ወታደራዊ ውይይት ማድረጋቸውን ዘግቧል። እነዚህ ኃይሎች በትብብር የተቀናጀ ጥቃት ለመክፈት በከፍተኛ መሪዎቻቸው በኩል መክረዋል የተባለ ሲሆን፣ ጉዳዩ አራት ኪሎ የፈራው ደረሰ ወይ ያስባለ ሁኗል። ይህ ወይም ህወሓትና ኤርትራ ከፍተኛ አመራሮች በሱዳን ተገናኝቶ መምከራቸው ተሰምቷል። ዘኢኮኖሚስት ምንጮቹን ዋቢ በማድረግ ባወጣው ዘገባ እነዚህ ኃይሎች የጋራ ወታደራዊ እቅድ ለመንደፍ መገናኘታቸውን ዘግቧል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከትናንት በስቲያ ሻቢያ ለውስጥ ኃይሎች ጥይት እያቀበለ ነው ሲሉ መክሰሳቸው ይታወሳል። ይህ የዘኢኮኖሚስት ዘገባ ሻቢያ በኢትዮጵያ የውስጥ ጉዳይ ተሳታፊ መሆኑን የሚያሳይ ነው። ዶክተር ጌዲዮን ከሰሞኑም በሰጡት አስተያየት ለግጭቶች ዋነኛ ምክንያት አድርገው ከጠቀሷቸው ጉዳዮች ውስጥ አንዱ የኤርትራ መንግስት በኢትዮጵያ ውስጥ ጉዳይ ላይ እንደሚፈጽም ያመለከቱት ጣልቃ ገብነት ነው። የኤርትራ መንግስት በኢትዮጵያ ውስጥ ፖለቲካዊ ጉዳዮች ላይ አቋም መያዝ፣ ሀሳብ ማቅረብና በንቃት የመሳተፍ ጭምር መብት እንዳለው ይሰማዋል ሲሉ ሙግታቸውን በማሳያ አስደግፈዋል። በተጨማሪም የኤርትራ መንግስት በመንግስት ላይ መሳሪያ ነሱ ቡድኖች የቁሳቁስ ድጋፍ በማቅረብ በኢትዮጵያ ውስጣዊ ጉዳይ ጣልቃ እየገባ መሆኑን በማንሳት ወንጅለዋል። ዶክተር ጌዲዮን እነዚህ የአስመራ መንግስት እንቅስቃሴዎች ኢትዮጵያ ራሷን የመከላከል ህጋዊ መብቷን ለማስከበር በቂ መሠረት እንደሆኑ ተናግረዋል። ይህም ቢሆን ግን መንግስት በጉዳዩ ላይ እርምጃ ከመውሰድ እንደታቀበ አክለዋል። ኢትዮጵያ በሉዓላዊነቷና በግዛት አንድነቷ ላይ ከፍተኛ ትንኮሳና ጥሰት እየተፈጸመባት ቢሆንም ራሷን የምከላከል ሕጋዊ መብቷን ተግባራዊ ከማድረግ በመታቀብ ላይ ነች ሲሉ መንግሥት ወስዶታል ያሉትን አቋም አብራርተዋል። ፕሬዚዳንት ኢሳያስን የሚጠብቅ አዲስ ኃይል ተሰማራ። ይህ ኃይል በትናንትናው ዕለት በአስመራ ቤተ መንግስት ተመርቋል። ኢሳያስ ይፋ ያደረጉት ይህ ኃይል በቁጥር ጥቂት መሆኑን ተከትሎ በኤርትራውያን ዘንድ መሳለቂያ ሆኗል ሲል ቢቢሲ በፊት ገጹ አስነብቧል። የቀውሶች ሁሉ አባት የትርምሶች ጌታ የሆኑት የሻቢያው አለቃት ፕሬዚዳንት ኢሳያስ አፈወርቄ 800 የሚሆኑ አዲስ የፖሊስ ወታደሮችን አስመርቅያለሁ ማለቱ ግርምትም ትላቅ የፈጠረ ሆኗል። ቢቢሲ ትግረኛ በዛሬው እለት በፊት ገጹ ባስነበበው ዘገባው ኢሳያስ አፈወርቂ በቤተ መንግስታቸው አዲስ የፖሊስ ኃይል ማስመረቃቸውን ዘግቧል። ዜጋቸውን በግዳጅ ብሔራዊ አገልግሎት ወታደር የሚያደርጉት የሻቢያው አለቃም ያስመረቋቸው ወታደሮች ቁጥር ከ800 ያነሰ ነው። ኢሳያስ አፈወርቂ በተገኙበት አዲሃሎ በተባለው ቤተ መንግስታቸው የተመረቀው ፖሊስ ብዛት 761 ነው ተብሏል። ተመረቁ የተባሉት የብሔራዊ ፖሊስ አገልግሎት አባላት ቃል ስልጠና ወስደው መሆኑን የቢቢሲ ዘገባ ያመላክታል። ይህ ቃል ስልጠና የወሰዱም አንድ ሺ የማይሞሉ የፖሊስ ምልምል ሰልጣኞች በፕሬዝዳንት ደረጃ በቤተ መንግሥት ተመረቁ መባሉ በራሳቸው በኤርትራውያን ዘንድ ጭምር መሳለቂያ ሆኗል። በቃል ስልጠና መሠረታዊ የፖሊስ ስልጠና ወስደዋል የተባሉ ሰባት መቶ የፖሊስ አባላት ከተመረቁ በኋላ ወደ ተግባር ስልጠና ይገባሉ ተብሏል። ባዳሉ የኢሳያስ መኖሪያ ቤተ መንግስት የተመረቁት የቃል ስልጠና ያጠናቀቁ የፖሊስ አባላት ወደ ተግባራዊ ስልጠና እንደሚሸጋገሩ የኤርትራ ፖሊስ አዛዥ ኮሎኔል መሃሪም ጸጋይ ተናግረዋል። ፕሬዝዳንት ኢሳያስ አፈወርቂ ትናንት በተካሄደው የምረቃ ስነ-ሥርዓት ላይ መገኘታቸውን ቢቢሲ በዘገባው ላይ በስላቅ ገልጾታል። ቢቢሲ ትግረኛ በዘገባው የፕሬዝዳንቱ በእንደዚህ አይነት የፖሊስ ምረቃ ላይ መገኘታቸው ብርቅ ነው በማለት ድርጊቱን በስላቅ ገልጾታል። ለፖሊስ አባላቱ የተሰጠው የቃል ስልጠና የኢንተርኔትና የሳይበር ደህንነትን ያካተተ ነበር ተብሏል። ለዜጎቿ የኢንተርኔት አገልግሎት በማታቀርበው ኤርትራ ለፖሊስ አባላት ለኢንተርኔት ክህሎት ስልጠና ተሰጧል መባሉ በራስ ላይ እንደምሳለቅ ተወስዷል። ኢሳያስ አፈወርቂ ያኔው ቀሃስ ከአዲስ አበባ ዩኒቨርሲቲ ሸፍተው በህዋትና በውጭ ኃይሎች ድጋፍ ኤርትራን ከኢትዮጵያ ከገነጠሉ በኋላ የግል ሚስታቸው ያክል አድርገዋታል። ኤርትራን ነፃነቷን ካወጀችበት ጊዜ ጀምሮ በታሪኳ ከኢሳያስ ውጭ ማንም ሊያዘዛት ባለመቻሉ ለዜጎቿ ሲኦል የሆነች ጎስቋላ ሀገር ሆና ቀርታለች። ኤርትራውያን በሀገራቸው ተስፋ ቆርጠው ኢትዮጵያን ጨምሮ በሚሊዮኖች በመላው ዓለም ተሰደዋል። በኢትዮጵያ ብቻ እስከ ግማሽ ሚሊዮን የሚገመቱ ኤርትራውያን በመጠለያ ካምፕና ከማኅበረሰቡ ጋር ተዋህደው እንደሚኖሩ መረጃዎች ያመላክታሉ።

ጌታቸው ያጋሩት አዲስ ሚስጥር እያነጋገረ ነው። ሚስጥሩ በዋናነት የትግራይ የጦር መሪዎች ላይ ያነጣጠረ ነው። ህውሓት የጦር መኮንኖች በክልሉ ያለውን ወርቅ እስከ ቻይና ድረስ በመሸጥ አደገኛ መሳሪያዎችን እየገዙ መሆኑ ታውቋል። ነገርየው አራት ኪሎን ያስደነገጠ ሆኗል። ትግራይን ከፌዴራል መንግስት ነጥለው የተቆጣጠሩት ህውሓት ጄኔራሎች ከቻይናና ምዕራባውያን ማዕድን አዳኝ ባለሀብቶች ጋር በዘረጉት መረብ የኢትዮጵያን ወርቅ እየመዘበሩ መሆኑን በምርመራ ተረጋግጧል። ትግራይ ክልል ውስጥ ማቶ ቡላና ዳታምቡክ የተባሉ ግዙፍ የወርቅ ማዕድናት የከበሩ አካባቢዎች በህዋት ታጣቂዎች ዙሪያቸውን ተከበው በ10 ቢሊዮን ዶላር የሚገመት ወርቅ ከሀገር ወጧል ተብሏል። የህዋት ጀኔራሎችና የትግራይ ማዕድን አውጫዎች በትግራይ ክልል የወርቅ ቦታዎችን በህገወጥ መንገድ የተቀራመቱበት አደገኛ የምዝበራ ሰንሰለት በምርመራ ዘገባ ተጋልጧል። ትግራይ ከሁለት ዓመቱ ደማፋሳሽ የእርስ በርስ ጦርነት ከቆመ በኋላ ከህዋት ጄኔራሎች በቻይና ማዕድን አውጪዎች ባለሀብቶችና በፌዴራል ጄኔራል መኮንኖች የተሳሰረ ሰንሰለት በ10 ቢሊዮን ዶላር የሚገመት ወርቅ ከትግራይ ተመዝብሯል ዘ ግሎብ ኤንድ ሜል ከአንድ አመት በላይ በጋራ ባደረጉት ምርመራ የህወሓት አዛዦች የፌዴራል መኮንኖችና የውጭ ዜጎች ሆን ብለው ሁከቱን በመፍጠር ከሁከቱ ትርፍ ያገኛሉ ተብሏል ባላንጣዎች ናቸው ተብለው የሚገመቱት በምዕራባውያንና በቻይና ኩባንያዎች ከጦር ነቱ መቆም በኋላ የኢትዮጵያን ወርቅ ለመቀራመጥ ተወዳጅተው እየሰሩ መሆኑን የምርመራ ዘገባው አረጋግጧል። ዓለም አቀፍ የወርቅ ዋጋ በከፍተኛ ደረጃ መናሩን ተከትሎ ምዕራባውያንና የቻይና ማዕድን አዳኝ ቱጃሮች ማረፊያቸውን በዋት ጀኔራሎች እጅ በምትገኘው ትግራይ አድርገዋል። የውጭ ባለሀብቶች ከዋት ጀኔራሎች ጋር በተጣመሩበት ህገወጥ የወርቅ ንግድ የሚካሄደው በፌዴራል መንግስት ፍቃድ የተሰጠበት ቦታ ነው። ምርመራው እንደሚያመላክተው ህገወጥ የወርቅ ቅርምቱ የሚካሄደው የካናዳው ኩባንያ ኢስት አፍሪካ ሜታልስ ንብረት በሆኑት ማቶ ቡላና ዳታምቡክ ማዕድን ቦታዎች ነው። እነዚህ ቦታዎች ላይ በስፋት ወርቅ እንዲያወጣ ፍቃድ የተሰጠው የካናዳው ኩባንያ ከቻይና ማዕድን አዳኞች በኩል በህገ ወጥ ተሰማርቷል ተብሏል። የካናዳው ኩባንያ በሰጠው ምላሽ ፍቃድ በወሰደባቸው ቦታዎች ላይ በህገ ወጥ መንገድ ወርቅ የሚወጣው በማዕድኑ ውስጥ ባሉ ግለሰቦች እንጂ በድርጅቱ እንዳልሆነ እንደሚያስፈልጋቸውም ገልጿል። ኩባንያው በሰጠው ምላሽ በካናዳ በኢትዮጵያ ወይም በዓለም አቀፍ ህግጋት የተከለከለ ህገወጥ ድርጊት ውስጥ እጅ የለበትም በማለት አስተባብሏል። የህወሓቱ ወታደራዊ አዛዦች ስማቸው በውል ካልተገለጸ ባለሀብቶች ድጋፍ አግኝተው ከፈረንጆቹ 2004 መጀመሪያ እስከ 2005 አጋማሽ ድረስ ወርቅ ሲያወጡ መቆየታቸው ተረጋግጧል። ከአንድ ዓመት በላይ በዘለቀው የወርቅ ቅርምት ኢትዮጵያ በ10 ቢሊዮን የሚገመት ዶላር ማጣቷን ዘገባው አመላክቷል። በትግራይ ክልል ከጦርነቱ በኋላ በቀጠለው የፖለቲካ አለመረጋጋት ሳቢያ መጠነ ሰፊ ወርቅ ርምት ተፈጥሯል። ወታደራዊ ቡድኖችና የአካባቢው አዛዦች ቁልፍ የማዕደን ክምችቶችንና የኮንትሮባንድ መንገዶችን በመቆጣጠር ህገወጥ ቁፋሮ እንዲስፋፋና የክልሉ ሀብት በቁጥጥር ስር በሌላ መንገድ እንዲባክን ምክንያት ሆነዋል ተብሏል። የተባበሩት መንግስታት የሱዳን የጅምላ ግድያ ፈጻሚዎችን ተጠያቂ የሚያደርግ ምርመራ እንዲካሄድ ወሰነ። የተባበሩት መንግስታት የሰብዓዊ መብቶች ምክር ቤት በሱዳኗ ኤል ፋሸር ከተማ እንደተፈጸመ የተገለጸውን የጅምላ ግድያ በተመለከተ አዲስና ገለልተኛ ምርመራ እንዲካሄድ በሙሉ ድምፅ ወስኗል። የተመድ የሰብዓዊ መብቶች ከፍተኛ ኮሚሽነር የሆኑት ቮልከር ተርክ ያሰማነው የማንቂያ ደወል አድማጭ አላገኘም ሲሉ አርብ ዕለት በተካሄደው አስቸኳይ ጉባኤ ላይ ተናግረዋል። በኤል ፋሸር መሬት ላይ የፈሰሰው ደም ከጠፈር ፎቶግራፍ ተነስቷል። በዓለም አቀፉ ማህበረሰብ ላይ የተመዘገበው ክሽፈት በግልጽ የማይታይ መሆኑ ድርጊቱ ያደረሰውን ጉዳት አይቀንሰውም ሲሉ ተደምጠዋል። ከሁለት ዓመት በፊት በሱዳን የእርስ በርስ ጦርነት ከተነሳበት ጊዜ ጀምሮ 150 ሺህ ሰዎች ተገድለዋል። 12 ሚሊዮን ሱዳናውያን ደግሞ ከመኖሪያቸው ለመፈናቀል ተገድደዋል። የሰብአዊ መብቶች ከፍተኛ ኮሚሽነር የሆኑት ተርክ የሱዳንን ጦርነት የሚያቀጣጥሉ እንዲሁም ከልቂቱ የሚያተርፉ ያሏቸውን ግለሰቦችና ኩባንያዎችን አስጠንቅቀዋል። ይሁን እንጂ ጦርነቱን እየደገፉ ያሉ ሌሎች ሀገራትን በተመለከተ የተጠቀሰ ነገር አለመኖሩን ቅሬታ አስነስቷል። ለ18 ወራት ከበባ ውስጥ ያሳለፈችው ኤልፋሸር ባለፈው ወር በፈጥኖ ድራሽ ኃይሉ ቁጥጥር ስር ገብታለች። ኤልፋሸር የሱዳን ጦርና አጋሮቹ በዳርፉር የያዟት ብቸኛ ከተማ ነበረች።